ምን አወር ለያገባ ነው እያላችሁ ቪዲዮ ሼር የምታደርጉልኝ? ከዚህ በላይ ስትረስ ውስጥ ማግባት የለብኝም። መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ የታችን ሀሳቤ ቤት ሚስት እየተፈለገልኝ ነው። እውነት ነው። አንድ ማወቅ ያለብሽ ነገር እስከ አራት ማግባት እንደምችል እንዳትረሽ። ግን እኔ አንቺ ለእኔ ማለት አንድ አራት ሚስት ነሽ ለእኔ ግን ባህሪሽን ማስተካከል አልቻልሽም። ሳታቂው ምን እንደነካሽ አላቅም። በጣም ብዙ ነገሮች ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ሶወጣ ሰላም የለኝም። ቤቴ በቃ ኖርማን እስር ቤት ሆኖብኛል። ቤቴ የምገባበት ሰዓት ሲደርስ በጣም ነው የሚጨንቀኝ። ስለዚህ እኔ እንደዚህ ሆኜ አንቺ የኔን መኖር የኔ ሰላም ምትፈልጊ ከሆነ እንዳገባ ተይኝ። ግን ሁሌም ልቢ ውስጥ አለሽ። ያንተ ምን ይሆነኛል? አልዩ አይ እና ወልዩ አንድ ማዋቅ ያለብህ ነገር መሰረታዊ ነገር እኔሳት አስበቅደኝ፣ በራሱ አፍቃድ ከጓደኛ ኢክረም ጋር ተነጋግረው ነው ኢክረም አለችበት፣ ዱባይ ሄደችው። ሶ ይሄ በራሱ ንቀት አይደለ? ባልና ለማክበር ባል ሳይፈቅድ ዝም ብሎ ብድግ ብሎ ተነስቶ መሄድ፣ ከዛ ደግሞ ማለት ነው እዛ ዱባይ ከሄደች በኋላ እኔን ለማናደድ የሆነ በጣም የሚያማምሩ ልብሶች እየለበሰች ምናምን ቪዲዮ ትሰራለች፣ ባሽሙር ትናገራለች፣ ምናምን ምናምን። ኦኬ ጨዋታው እንደዚህ ነው ምናምን ብዬኔ እንግዲህ የራሴን መንገድ እየፈለኩ ነው እኔ። እሷ ግን የእሷን ጥሩ ነገር ነው የምመኙ፣ እንድትጎዳ እንድታዝን አልፈልግም። እና ያው ብዙ ለፍቻ አለው ብዙ ብያለው። እንደውም እየባሰባት ነው የመጣችው። ታይ አዩ ጥሩ አይደለም። ታይ ሁቢ ታይ፣ ተዳራችን እንዳይፈርስ ታይ። ለተዳራችን መክፈል ያለብን መስዋዕት እንክፈል። ፍቅር የጋራ ነው። ብቻዬን ምንም ላረግ አልችልም። ኦፍኮርስ ከተለያዩ ሴቶች ጋር ቪዲዮ ስራ ስታይኝ ትናደጃለች። እሱ ነው ዋና አንዱ መነሻችን ማለት ነው። እኔ ግን ከስራና ስራ ውጪ ከእህትነት ያለፈ ውጪ ምንም ግንኙነት እንደሌለኝ አስረግጣም ታውቃለች ደግሞ በፊት ማለት ነው እምነቷ ቀንሷል እኔ ላይ ጠራጠረኛለች ምናምን እኔ መጀመሪያ ሳውቃት አይደለም ቪዲዮ መስራት ይቅርና ከሆነ ሴት ጋር አልጋ ላይ ብደርስብን አስገድደው ነው ብላ ነበር የምትናገረው። ይህን ያህል ነው ባሌ ማምኖ ነው ብላ ነበር የምትናገረው። አሁን ተቀይሮ ግን ለምን ሰላማት ጭቅጭቅ ነው ሀታ በጣም የሚገርም ነው። የሚያጅባችሁ የሚያጅበው ነገር ወልዩ በጣም እንድትሰማኝ የሆነ ቪዲዮ እንኳን ተመችቶኝ ሴት ከሆነች ልብ ቅርጽ እንኳን መላክ አልችልም። ስክሪንሹት አድርጋ ነው የምትልክልኝ። ፌስቡክ መጠቀም አልችልም። ስክሪንሹት ነው ማድነቅ አልችልም። ከዚህ በላይ እስር ቤት ጭንቀት ከዚህ በላይ ምን አለ ሰላምዬን አጥቻለሁ ጨርሻለሁና፣ ኦኬ የራሴን ደሞ ልናገር። ከዛ አልዩ ይፍረዳል ይፍረዳል። እኔ እናንተ አሁን ከተጋባን ስንት ጊዜ ሆነን እም አልመስት ነካካሰር ነው አራተኛ ዓመታችን ነው። ስንት ልጆች አለን? ሁለት እስከ ዛሬ ድረስ ኢትዮጵያ ከገባ በኋላ ያኒ ሙሽ ሙሽ ኢትዮጵያም ከገባው በኋላ ሳውዲም እያለህ ከሴቶቹ ጋር ቪዲዮ ትሰራለህ። እንደመሳሳልሽ ታውቂያለሽ። ተነሱበሃ ተነሱ ሰዎቹ ሲነሱበህ ነው እንደምትወደ የምትነግረኝ። መውደድህ እኮ እየሰጠህ አይደለም ማሪ። መውደድ ብቻ መስጠት ምንድን ነው? ጎሎብሻ ቃል አድርጋልሽ ነገር አላደርግም መስጠት ማለት ነው። ምን አልከኝ? ቆሸሽብኛል አይቆሸሽም። ማለት እኮ አሁን ይሄ ሳይሽ አምሮብሻል። ራሽን እንደዚህ አጠብቂም ነበር ለበለሽ እንጂ ዚ የመስጠት ችግር አለብኝ አንተ እንዳላዋርድህ ሰው እንዳልጠራብህ እንዳልጠራብህ አርፈ ተቀመጠ ራ እዚህ ላይ እየተዋወቀን ማርያምን እየተዋወቀን ለምን እየተዋወቀን፣ አሁንም ፎሎው እኮ እያደረጉ ነው ገና ለገና ገና በውስጥ ሊያወሩ የፎሎ ፎሎ እያደረጉ ነው። ማን ነው የሚያደርጉት? ምንወርና ያው ፎሎ እያደረጉት እኮ ነው፣ በውስጥ እንዲያወሩ ማለት ነው። ለምን የሚያወሩት? ያው አንቺ እዚህ ጋር ይኸውልሽ፣ አደባባይ መጥተሽ ሚስጥሩ ስለዘረገፍሽ፣ እቤት ላይ መጨረስ ያለበሽን ነገር ሚዲያ ላይ አውጥተሽ ስለተናገርሽ ተናደውብሻል። ሴቶቹን እውነቴን ነው የምነግርሽ፣ ይሄን አይነት ነገር አደባባይ ላይ እስማ አወልሽ ማለት ነው። አንተም እንዳልሄደበት የሶስት መላጣ ልጅ ማለት ነው። አንተንም እንዳል ሄደብህ አንተ ሽማግሌን እንጂ እያጣላል እሱ። ምን ቅቤ እየቀባኝ ነው እንዴ? ሀቢቤ ገበናይን እኮ ሚዲያ ላይ ነው ያወጣው እና ጓዳ ላይ ነው እንዴ እያወራ ያለው? እኔ ስለ አንቺ መጥፎ ነገር ተናግሬ አውቃለሁ? ስለ አንቺ መጥፎ ዛሬም ዛሬ አልናገርም ወይ? አንተ ማ ሰው ፊት እኮ አትናገር። እኔ ነኝ በእንትን ነው እኔ ነኝ ተናጋሪ፣ እኔ ነኝ ተናደ፣ እኔ ነኝ ማስቸገር። አንተ እኮ ሰው ፊት ላይ አትናገር እኔ ነኝ በሰፈት ነገር ነው። ሰፈት ደግሞ ምንድን እሷ ነች የምትፈደረኝ፣ እሷ ነች እንደዚህ የምታደርገኝ፣ እሷ ነች ተናገረ። እሷ ነው እንዴት የምታደርገኝ፣ ይፈታልህ። ኦኬ፣ እሺ። የሚያውቀው ሰው በተለይ ደግሞ ታጀራ ላይ እኔና እሱ እንዴት እንደተጋባል የምታውቀው ስንት አመት ስትመክሩኝ፣ ምን ስትሉኝ፣ ይሄ ሰው አይሆንሽም ምንድን ነው የሚያደርገው። አንተ እኔና በስንት ሽማግሌ ነው እንትን ያለው፣ ዛሬ አሸሸ ገዳሜ ትላለህ። ከአስሩ ሴት በመጀመሪያ ደረጃ ኦፍኮርስ ብዙ ሽማግሌዎች ችግራችንን ሊፈቱልን ሊያግባቡን አልቻሉም። ብዙ ሞክረናል። እንዲሁም የተባባሰ ነው የሚመጣው ድሮም ሶስተኛ ወገን የገባበት ነገር ሰላም የለውም። ምክንያቱም አንቺም ስሜታዊ ሆነሽ እኔም ትንሽ ስሜታዊ ሆኜ ለሶስተኛ ወገን እንኳን መናገር የለብን ነገር ተናግረናልና በዚህ አጋጣሚ ከእኔና ከእሷ እንድትማሩ የምንፈልገው የእውነት ሰራሃ ማለት ነው ትዳራችሁ ላይ ሶስተኛ ወገን እንዳይገባ ችግሮቻችሁን ራሳችሁ ለመፍታት ሞከሩ። ሶስተኛ ወገን ሲገባ ሞር ችግሩ የተባባሰ የሰፋ ቅሬታ ውስጥ እየገባችሁ ነው ነው የምትኖሩት ማለት ነው። እስቲ አንዴ እርግቧን አስገብልኝ ፕሊስ። አይ አለም ኮሜንት ጽፋ ይቼ ነው በእርግጥ እግርና እግርም ማ ማለት ነው። መብቱ እኮ ነው፣ አራት ሚስት ይፈቀዳል። ምነው እናንተ ሴቶች አንዳንድ ሴቶች ማለት ነው ባለት ዳር ላይ ፊት የምትሉት ወላሂ፣ ኢትዮጵያ ላይ መልያን ወንድ ተራ መልያን ምነወር ሊያገባ ነው ምነወር ሊያገባ ነው እያላችሁ ቪዲዮ ሼር የምታደርጉልኝ በቲክቶክ ሚስት እየፈለገ ነው የምትሉት ሐቢብቲ እንኳን በቲክቶክ አይደለም፣ በዓለም ቢፈልግ ምነወር አገባ። አዎ የኔ ድዋ የት ሄዶ ነው? በዓለም ነው የሚፈልገው ገና ተረከስ ተረከስ እሱ በተረከስ ነው የተሰራበት። የተረከሱን ነገር አስነሳ እያልኩት ነው። አልሳማ አይደል አንቺ ሸፋፋ ነሽ ብሎ እንግዲህ ስንት ስቃዬን ያሳየ ልጆቹን ጥሎ ነው እንግዲህ ከአስሩ አሻሻይ ገዳድ የሚለው ማለት ነው።